ምክንያቱም እሷን ማትደፈር ከተማ ነው። ወንበዴ አይነት ቀኝ አውሬ አይነ ቀኝ ዝናብ ይመታኛ ላልን፣ ፀሐይ ይመጣ ያቃጥለኛ ላልን የሰላም ከተማ ምቹ ሀገር እመቤታችንነት ለሰውም ለእግዚአብሔርም የበቃሽ ከተማ እመቤታችንነት ድንግል ማርያም። ለምንድን ነው በድንግል ማርያም የሚኖር ደስ ይለዋል የሚባለው? በእሷ ስም የሚጾም ሰው የእሷን ስም የሚያመሰግን እሷን እናት የሚያደርግ ሰው ደስ ይለዋል። እና ብዙ ጊዜ ስለ እመቤታችን እዚህ ውስጥ ያለ ሰው በጎ ሊና እንዳለው የታወቀ ነው። ጉዳዩ ግን የምናደርገው ነው የሚጠፋል። እና በእሷ ሱ ሁነ ደስ እንዲለ ምን እናድርገው ነገር ጓቸሁ ሲበሽቃችሁም፣ ውዳሴ ማርያም ድገሙ። ደስ ሲላችሁም ድገሙ። እውነቴን ነው። ሰው ሲፎክርባችሁም ማልዳ ደግሜዋለሁ። አ ዝም ብለህ አንሳና ድገሙ። መጽሐፉ ችግር ሲፈጠርባችሁ አንሱና ድገሙ። እኔ እውነቴን ነው። ፈትኑት፣ ቅመሱት፣ እውነት ነው። ዝም ብለው ውዳሴ ማርያም የሆነ ሰው ቆይ እንገናኛለን አለ አይደል? ሄድና ድገማት የለ ተዋ ውዳሴ ማርያም፣ ኋላ ተገናኙ ችግር የለም። እውነት እንዲህ ገባሪ ተሰላም እኮ ናት። ምድርና ሰማያት የታረቁ እኮ በሷ ማህጸን፣ ሰውና እግዚአብሔር የታረቁ በድንግል ማርያም ማህጸን። እግዚአብሔርና ሰው ተዋህዱባት እኮ የተዋህዶ እናት ሆናት። ከእሷ ማኅፀን ተዋህዶ ተደረገ። መለያየት በእሷ ማኅፀን ጠፋ። አንድነት በድንግል ማርያም ማኅፀን ተጀመረ። እመቤታችን ያለችበት ቤት ሁሉ ደስ አይሞላዋል። አተው የከፋቸው አግኝተው ደስ ይላቸዋል። ለምን? የበረከት ምንጭ ናት ነው። ጸጋን የተመላሽ ሆይ ደስ ይበልሽ ብሏታል ቅዱስ ገብርኤል። ጸጋን የተመል ምን አይነት ጸጋ? የፈውስ ጸጋ፣ የሀብት ጸጋ የጥበብ ጸጋ፣ ጸጋን ሁሉ የተመላች ናት እመቤታችን፣ መዝገበ ረዴት ረዴት። ጸጋን ሁሉ ስለተመላች እመቤታችን የገባችበት ቤት ሁሉ ጉድለቱ ይሞላና ደስታ ትሰጣለች። ለሁሉም የምትበቃ እናት እመቤታችን። እኔ እናቴ ልታበላኝ ትችላለች፣ ልታድነኝ፣ ግናች፣ ልታለብሰኝ ትችላለች። ከጸጋ ስትስራቆት ግን እናቴ ምን ልታደርግ ትችላለች? አብራኝ ታለቅሳለች እንጂ ብታሰር እናቴ ወወርዳ ጠበቃ ገዝታ ልታስፈታኝ ትችላለች። በነፍሴ የብታሰር ግን ማስፈታት ትችላለች። እመቤታችን ለሁሉም ምትበቃ ናት። ሐኪም ትሆንናለች፣ መጋቢ ትሆንናለች፣ መምህርት ትሆንናለች፣ መጠለያ ትሆንናለች፣ ሀገር ትሆንናለች፣ ጌጥ ትሆንን ያለች፣ መነጽር ትሆንናለች። መልካም ቃል ለጆሯችን፣ ለእዝኔ ሰናይ ዜና፣ ለጆሮዬ በጎ ዜና ነሽ ለአንደበቴ መልቃም ቃና ነሽ። ለአይኔ ኩል ጌጥ፣ ሞገስ ክብር ነሽ። ለክሳዴ ባዝግና፣ ለአንገቴ ደግሞ ዝርግፍ ወርቅ፣ ክብር ሞገስ፣ ጌጤ ነሽ ላ ታለባ ጆረ እመቤታችን ሲያመስገን ጌጥ መሆን ሲላ ልብስ ምግብ አይሆንም፣ ምግብ ልብስ አይሆንም። እመቤታችን ሁሉን ትሆነናለች። ለምን ሁሉን የተመላሽ ስለሆነ፣ እግዚአብሔር ጸጋን ሁሉ የዘገበባት የጸጋ ማህደር ናት እመቤታችን። ይህ ደግሞ ሊደንቀን አይችልም። ጸጋን ሁሉ በያዙ አይደንቀንም፣ የጸጋን ባለቤት ሁሉ ስለያዘችው ማለት ነው እና እመቤታችን የቀረባት ሁሉ ደስ ይለዋል። የጠየቃት ብቻ አይደለም፣ እንዲው ያለበትን ሁሉ ጉድለት እመቤታችን ርግብ የሰናይት ማዛፏ ከመኮል ወኩሉ ነገራ በሰላም ይላታል። በመልካማ ርግብ በጎ ርግብ ናት እመቤታችን። ርግብ ከንስር ጋር የሚያመሳስል አንድ ጠባ ያላት ንስር አጥርቶ እንደሚያይ ሁሉ እመቤታችን አጥርታታ ያለች አጥርታ ርግብም አጥርታታ ያለች ሌላቸው ነው። ልክ ንስ ላይ ሁኖ ጤፍ የምታክል ስጋ መሬት ላይ ቢያይ ያያታል። ርግብም አይኗ የጠራ ነው አጥርታታ ያለች እመቤታችን። ጥቃቅን የሰው ችግር ጥቃቅን የሰው ችግር አይሰወራትም ሁሉም ማየት ትችላለች። ስለዚህ ነው ርግብ የመደምደሚያ አንዲት ናት ያለ መኃልየ ዘሰሎሞን ምዕራፍ ስድስት ላይ ርግብ የመደምደሚያ ዋናዋ ርግብ እመቤታችን ናት። አይኗ የጠራላት ሰውን በየችግሩ የምታየው ቃና ዘገሊላ ላይ ሁሉ በልጦ ጠጥቶ ደስታውን ደስታ ሲፈጽም ከድንግል ማርያም እንዲህ በዋዛ አትገኝም። እንኳን ሰድሃት መዋዛ የምታገኛት እንደ የምታሰድዳት ከሆነ ግድ የለም፣ ልጇን አዝላ ወደ ግብፅ ትሄድልሃለች። እናንተ የሚላኝ እንጂ እንደ ሄሮድስ ድንግል ማርያምን መግፋት እሷን መግፋት ብቻዋን የምትገፋት እንዳይመስል ልጇ መሷ ጋር ጥሎ ይሄዳል። ኢየሩሳሌም እናቱን ብትገፋ ልጇ ሪዛን ሄደችው። እናቱን በሚጠላ ልቡና ውስጥ አያድርም። ግብፅ የተባለ ጨለማ ነው። እየተመጻደቀ ክርስቶስ አጥድቆኛል እናቱን አልፈልግም ለሚል ሰው ወደ ግብፅ አዝላው ትሄዳለች፣ ማለት ትህትና ወዳላቸው ሀጣን በረድት ትሄዳለች እመቤታችን። ስለዚህ እናቱን እንዲሰጠን ተግተን መለመናለን። አባ ጊዮርጊስ ዕድሜ ዘመኑ ሁሉ የእናቱን ፍቅር ነው ሲለምን ይኖር ሲሞትም ግንዛ የቀበረችው እሷናል። ያዘኛ ሰው ትሰጣለች እንዴ ለንጹህ ድንግል ለዮሐንስ ነው እንጂ ለዋዛ እኮ አይገኝም ስለዚህ የእመቤታችንን ፍቅር በልቦናችን ይጨምርልን እመቤታችን በአምላክ ሊና ታስባ ትኖር ነበር ይህ ምንድነው ብርቅት ና ደንቁ ታስባ ትኖር ነበር አዎ ሰይጣንም ታስቦ ይኖር ነበር እንኳን እመቤታችን ታስቧል አህያም ታስባለች ጅብም ታስቧል አይጥም ታስባለች። እግዚአብሔር ዓለም ከመፈጠሩ በፊት ቆጥሮ የማያውቀው ፍጥረት የለም። ጓጉንቸርም ታስቧል። ትል ታስቧል። ቀንዳ ወጣም ታስቧል። ድንቢጥም ታስባለች። ድመት፣ ውሻም ታስቧል። እግዚአብሔር ዝንብንም አስቧል። ትንኝንም ምስ እንኳን የማይዘነጋ እግዚአብሔር በምግብ አሰበኝ ይሏል ዳንኤል። ስለዚህ እግዚአብሔር ሁሉንም አስቦ ፈጥሮታል። እንደዚህ ከሆነ እመቤታችን ተለይታ ታስባ ትኖር ነበር። ያሰኛት ምንድን ነው?

እንዴት ይቻላል? በእውነቱ ማለት ነው። እና ታስባ ነበር። እኔም ታስብ ያለው ሊል ይችላል በራሱ ወዳድ ስለሚያደርግ ለራሱ ብቻ የሚያስብ ተመልከቱ። ኢትቁን ጠቢበ በርእስከ፣ በገዛ ራስ በገዛ አይነት ጠቢም አትሆን ራስንም አታመስግን አላ ነኪር የወድስከ ይላል ሰሎሞን። ባይድ ያመስግን እንጂ፣ ሌላ ሰው ያመስግን እንጂ አንድም ብለው ሊቃውንቱ ከዚህ ዓለም በባህሪ ባይል የሆኑ ስላሴ ያመስግኑ እንጂ መላይክ ያመስግኑ እንጂ፣ ራስን አታመስግን፣ ስለ ራስም አትናገር ብሎ የሚናገር እኔም ታስብ ያለው ታስብሃል። የታሰብከው አንተ ሌባ እንደሆንክ፣ ቀጣፊ እንደሆንክ፣ ዘማዊ እንደሆንክ፣ አውደላይ እንደሆንክ ታስቦልሃል። በቸርነቱ እንደሚምርህም ግን አስቧል። እሷ ግን የታሰበችው የሕይወት ውሃ ምንጭ እንደሆነች ሙዳይ ፈውስ እንደሆነች፣ ነቃ ፈልፈለ ማይወት እንደሆነች፣ ሰማይ ዳግቢት እንደሆነች፣ መሶብ ወርቅ እንደሆነች ነው የታሰበችው። የህይወት ዛፍ እንደሆነች ነው የታሰበችው። ምስራቅ እንደሆነች፣ ፀሐይ ጽድቅ ኢየሱስ ክርስቶስን እንደምታወጣ ይህ የተደበቀው ዓለም ጨለማ ተገፎለት እግዚአብሔር እንዲያ ያደረገችው ምስራቅ እመቤታችን ነ አይቲ እንተ ታስተሪ እምሩ ከመ ማይቶት ብሬት ከመ ጸሐይ እንደ ፀሐይ የሞቀች እንደ ጨረቃ የደመቀች ከሩቅ የምትታይ ጎህ ማርያም ይኖሃል ናት። እሷ ስትታሰብ የመድኃኒት ምክንያት የአምላክ እናት ተብላ የታሰበች በበጎ ብንተረጉመው እኛ ስንታሰብ በቸርነቱ ሊምረን፣ እሷ ስትታሰብ ጠለምረት ወልደ እግዚአብሔር ሊወለድባት፣ እኛ ስንታሰብ ከእሷ ተወልዶ ሊያበራልን፣ እሷ ስትታሰብ ፀሐይ ሊወለድባት፣ እኛ ስንታሰብ እሱ ተወልዶ ህይወት ሊሰጠን እሷ ስትታሰብ ህይወት ሊወለድባት ነው። መሰረተ ህይወት ማርያም ወጥንተ መድኃኒት ዘምቀድሙ የተባለች ከዚህ ነው። የህይወት መገኛ ያሰኛት እሱ ነው ህይወት ከእሷ ጀመረ ማለት አይደለም። ህይወትን ህይወት የሚሰጥበትን ስጋውን ከእሷ ነስቶ ተዋህዶ ሕይወትን በማይፀን ጀመረው። በእሷ የጀመረውን በማይፀን የጀመረውን ህይወት ለእኛ በትንሣኤው ሰጠን። እዚያ ነ ሞት ነስ ህይወት ዋበና የእኛት ሞት ለእሱ ገንዘብ አድርጎ ይሁላችሁ ይቅር ክንድን ክንድም መስቀል ይታቀፍበት ዘንድ ክንዶችን ከእሷ ማሕፀን አዘጋጀ የሚለው ያዕቆብ ዘሥሩግ፣ ዮሐንስን ያስጠጋበት ዘንድ ደረትን ከእሷ አዘጋጀ፣ ሐሞትን ይጠጣበት ዘንድ ከንፈርን ከእሷ ማሕፀን አዘጋጀ። ድነት ከእሷ ማሕፀን ጀመር ያለው ኩሄ ነው። እትፍ ብሎ እኮ የውሩን አይን ያበራበት ምራቅ ይዘጋጅ ዘንድ በእሷ ማሕፀን አድሯል። ይህንንስ ከመዘንጋት በላይ እስመ ሀገሩ እንዲሁ ይገርማል ወይ በኢየሩሳሌም በኢየሩሳሌምን ቢሆን አትማሉ ብሎ እስመ ሀገሩ ለንጉስ አብይ እስመ ሀገሩ ይእቲ ለንጉስ አብይ ለታላቁ ንጉስ ለእግዚአብሔር ሀገሩ ናትና፣ አንድ ለዳዊት አንድ ለእግዚአብሔር ሀገሩ ናትና በኢየሩሳሌም አትማሉ ብሎ ማቴዎስ አምስት ላይ ኢየሩሳሌምን ያከበረ እግዚአብሔር ክርስቶስ ሀገሩ ለንጉስ አብይ በአማን ሀገሩ የሆነች ረቂቂቱን ከተማ እመቤታችንን የናቀ እንደምን አድርጎ ፍርድ ይገባው ይሆን? ስለዚህ እመቤታችን ታስባ ትኖር ነበር። በእግዚአብሔር ዙፋን ፍጡር አይቀመጥም። እኔ ቀናተኛ አምላክ ነኝ ክብሬን ለሌላ አልሰጥም ይላል የሰራዊት ጌታ እግዚአብሔር። እግዚአብሔር የገባባትን ማሕፀን እግዚአብሔር የተቀመጠበትን ዙፋን ማንም ይቀመጥበት?

ማይዶ ያቁምሽ ናለኝ እንዴው ከሆነም እንዴው ከሆነም እኔ ታወጥ ተሸክሜ እንዴው አንቺ ብታጠኝ ይችላል። እንዴው ባይሆን ያም አይሆንም እኮ ያም በየት አልፎ እኮ ነው መጠናለው ነው እግዚአብሔር አባታቸው ይላሉ። በጳጳስ ወንበር ኤጲስቆጶስ አይቀመጥም። በንጉሥ ወንበር መስፍን አይቀመጥም። እግዚአብሔር በገባበት ዙፋን ፍጡር አይደርስም ፈጽሞ። እንዴት ያለስ ደፋር ሄሮድ ዮሴፍ ራ ያደረገው ጻድቅ ነው አይደል ያለው? እንዲ በዚያውስ ላይ ሐዋርያት እንኳን ክርስቶስን ከተከተሉ በኋላ ወደ ሚስት አልተመለሱም። እንደው ጴጥሮስ ሚስት ነበረው ይባላል። ጭራሽ እሷ አምላክን ወልዳ መልሳ ወደ ትዳር ተመለሰች? ይባላል ከቅዱስ ጴጥሮስ አንሳ? ፈጽሞ ነውር ነው። ያላደለ ነገር ነው። የእግዚአብሔር ዙፋን ነው። ድፍረት ነው። የምንንቀው እግዚአብሔርን ነው። ማርያምን እመቤታችንን አይደለም፣ የምንንቀው እግዚአብሔርን መዳፈር ነው። እንዴት ትዳር ክቡር ነው ብሏል። ትዳር ክቡር የሆነው ለተፈቀደለት ነው። ትዳር ክቡር የሆነው። ለሚጠቅመው ለተሰማራበት እና ለድንግል ማርያም እንግዲህ የሁሉ መጠኑ አይደለም። ወንድ አላውቅም፣ ሀሳብ የራሱ የለኝም እኮ ያለችው ቅዱስ ጎርጎሪዎስ ዘንዚናዙ እና ዘኖሴስ የሚሉት እንደዚህ ብላ ስትናገር በቃ ዘግታ ጨርሳለች። ማህተመን ነው ፈጽሞ። ሀሳብ ራሱ ብልጭታ የሚባለው ራሱ መቶባት አያውቅም። ስላለም እምታስበው እግዚአብሔር ብቻ ነው። እንዲህ አለች ነ የስሬት መክደኛ ያሰኘት ይሄ ነው። አማናዊት ታቦት እመቤታችን፣ ዳር እመቤታችን፣ ቅድስት ድንግል ማርያም። ይሄ ታቦት ምን ያርፍበት ነበር? ብርሃን፣ እስኪ ብርሃን በሉ። አቤት፣ ከድንግል ማርያም ምን ተገለጠ? ብርሃን በሉ እንጂ። ያ ብርሃን ማን ነው? ክርስቶስ ነው። ብርሃን ያረፈባት ታቦት እመቤታችን። ያንን ብርሃን ምን ይከበው ነበር? አልኳችሁ በሉ እንጂ ምን አለ? መንፈስ እግዚአብሔር ቅዱስ ይመጽእ ላዕሌኪ ወኃይለ ልዑል ይጼልለኪ። የእግዚአብሔር መንፈስ ባንቺ ላይ ይመጣል የልዑል ኃይልም ይጋረድሻል። ሀብተ መንፈስ ቅዱስ ይጋረዳት መንፈስ ቅዱስ በሀብተ መንፈስ ቅዱስ የተጋረደች ቅዱስ ቄርሎስ ሲናገር መኑ ውእቱ ዘከማከ ዘከለለ መንበሮ በእሳት ይላል። ቅዳሴ ቄርሎስ ላይ ሲናገር መንበሩን በእሳት ያጠረ እንዳንተማን ነው ይላል። መንበር እናቱ ናት። በእሳት መታጠሯ መንፈስ ቅዱስ ይጋርድሻል መባሏ ነው። የታጠረች መንበር ናት። ያችን እሳት ደፍሮ እንኳንስ ኧረ ተው ጎበዝ! እንኳን እመቤታችንን እኮ የሰማዩን ዙፋን እንኳን እናቱ አይደለም እኮ ያ ዙፋን፣ ያንን እኮ ኪሩቤል ፊታቸውን ሸፍነው ነው ማየት አይቻለንም ብለው፣ እመቤታችን እንኳን ሊዳስሳት ሰው በስጋዊ ፈቃድ ሊቀርብ ይቅርና የሰማዩን እንኳን ማየት አልተቻላቸውም። እቺ ደግሞ እናቱ ናት። ስለዚህ እመቤታችን ቅድስት ድንግል ማርያም የእግዚአብሔር ዙፋን ናት። ደመና መንፈስ ቅዱስ የጋረዳት ናት። መሥዋዕት ያደርግ ነበር በታቦቱ። እመቤታችንንም ጸሎት እናሰርግባታለን ታቦት ስለሆነች። ቅዳሴ መሀል እመቤታችን ለምንጸል የምንጠር ለምን ተፈስ የወዘን ስለ ኪዳይና ቅድስት ምሊተክብ ድንግል በኩሉ ጊዜ ወላዲት አምላክ እሙ ለክርስቶስ አይደይ ጸሎተነዲ በመልልት አበፍቁር ወልደች ሌላ የለው ድነተ ስጋ ድነተ ነፍስን የምንለምንሽ ክብርን የተሞላሽ ቅድስት ወይ ደስ ይበለሽ፣ ወደ ልጅሽ ወደ ወዳጅሽ ወደ ላይ ጸሎታችንን አሳርጊ። በቃ የለም ታቦት ናታ። እስራኤል በታቦት ጸሎት ያሳርጉ ነበር። እኛ በመቤታችን ታቦትነት ጸሎትን ወደ ልጇ እናሳርጋለን። ሰዎች ግን የሚመስላቸው ድንግል ማርያም አማላጅ ናት ሲባል፣ የለም የለም፣ ክርስቶስ ዓርብ በደሙ ስላስታረቀን የእሱን አማ ያዕቆብ ካያት መሰላል ላይ ከጫፏ ላይ እግዚአብሔር በዙፋን ላይ ተቀምጦባት ነበር ይላል። ይህን ሊቃውንት ስተረጉሙት የመሰላሊቱ ጫፍ የተባለች መሰላሏ ድንግል ማርያም ስትሆን፣ የመሰላሉ ጫፍ የተባለ ደግሞ ሕሊናዋ ነው። ከጫፏ ላይ እግዚአብሔር ተቀምጦባት ነበር ማለት በድንግል ማርያም ሕሊና ከእግዚአብሔር በቀር ሌላ ሀሳብ ገብቶበት አያውቅም። እንዲህ ያለ ሕሊና የያዘች ንጽሕት ድንግል ማርያም ተሰዳ ነበረ። የተሰደደችውም ምን ለማድረግ ይመስላችኋል?